የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከኤርትራ ጋር በተያያዘ ባነሱት ሀሳብ ዙሪያ የኤርትራው የውጭ ጉዳይ ሚኒስትር ያጸፋ ምላሽ ሰጡ። ትምህርት ሚኒስቴር ባለፉት ሁለት ዓመታት ብቻ ለመጽሐፍ ህትመት ከ16 ቢሊዮን ብር በላይ ወጪ መደረጉን ገለጸ። የተባበሩት መንግስታት ድርጅት ምክር ቤት በሱዳን በተፈጸመው የጅምላ ግድያ ዙሪያ ገለልተኛ ምርመራ እንዲደረግ ወሰነ። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶችንን በኢትዮ ሳምንታዊ ከላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ በሳምንቱ የተከናወኑ ክስተቶችን ወደ እናንተ እናደርሳለን። በቅድሚያም አጫጭር መረጃዎችን እነሆ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰሞኑን በአንድ የፖሊሲ መድረክ ላይ የኢትዮጵያን በዘላቂነት የሚወክለው የኢሳያስ ዶክትሪን በማለት የጠቀሱትን ነገር ምንም ምክንያታዊነት የሌለው ነው በማለት አጣጥለዋል። የማነ ይልቁንም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምንጫቸው ከተሳሳተ መንግስታዊ አመራር የመጣ እንደሆነም ገልጸዋል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ወደ ተጎጂነት ትርክት ተቀይሯል ያሉት የማነ ብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜው ዝም ብሏልም ብለዋል። የማነ ይህም ብልጽግና ፓርቲ ባለፉት ሁለት ዓመታት በኤርትራ ላይ በግዴለሽነት ያወጀውን ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለትም ተችተውታል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነት የጦርነት አጀንዳ እያራመደ ነው በማለትም ጭምር የማነ ከሰዋል። ባለፉት ሁለት ዓመታት ብቻ የመማሪያ መጽሐፍት ህትመትን በውጭ ሀገር ለማከናወን ከ16 ቢሊዮን ብር በላይ ወይም 105 ሚሊዮን ዶላር በላይ ወጪ መደረጉን የትምህርት ሚኒስቴር አስታውቋል። በዘንድሮ የትምህርት ዘመን ከቅድመ አንደኛ እስከ 8ኛ ክፍል ለሚገኙ ተማሪዎች የሚውልም 24.7 ሚሊዮን የመማሪያ መጽሐፍትን ሚኒስቴር መስሪያ ቤቱ እያሳተመ ቢሆንም እስከ 40 ሚሊዮን የሚደርስ የመጽሐፍት ፍላጎት አሁንም አለመሟላቱ መሟላቱ ተገልጿል። መስሪያ ቤቱ አርብ ህዳር 5 2018 ዓ.ም ለፓርላማ ቋሚ ኮሚቴ ባቀረበው የሩብ ዓመት የስራ ሪፖርት በህትመት ላይ የሚገኙት መጽሐፍት የእንግሊዝኛ፣ ሂሳብ እና የአካባቢ ሳይንስ የትምህርት አይነቶችን የያዙ እንደሆነም አመላክቷል። ህትመታቸው በሚቀጥሉት ሁለት ወራት ይጠናቀቃል ለተባሉት ለእነዚህ መጽሐፍት ማሳተሚያም ሚኒስቴሩ 3 ቢሊዮን ብር ወይም 19.8 ሚሊዮን ዶላር ወጪ ማድረጉንም በሪፖርቱ ላይ አስፍሯል። ሪፖርቱን ለፓርላማው የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ያቀረቡት በሚኒስቴሩ የስትራቴጂክ ጉዳዮች ዋና ስራ አስፈጻሚ አቶ እሸቱ ገላይ መስሪያ ቤታቸው ባለፉት አመታት የሁለተኛ ደረጃ መማሪያ መጽሐፍትን በማሳተምና ወደ ክልሎች ለማውረድና ለተማሪዎች አንድ ለአንድ ለማድረስ መቻሉንም አስታውሰዋል። ከቅድመ አንደኛ እስከ ስምንተኛ ክፍል ላሉ ተማሪዎች የመማሪያ መጽሐፍት የማሳተም የክልሎች ስራ መሆኑን የገለጹት አቶ ሸቱ የትምህርት ሚኒስቴር በዚህ ዓመት ይህንን ስራ ደርቦ እየሰራ መሆኑንም አስረድተዋል። ሚኒስቴሩ ከሚያደርገው እገዛ ባለፈም ክልሎች በራሳቸው አቅም መጽሐፍ የሚያሳትሙበትን ሁኔታ እየተነጋገረ ነው ሲሉ ዋና ስራ አስፈጻሚው አክለዋል። በአሜሪካ በኮሎራዶ ግዛት የመጀመሪያው ትውልድ ኢትዮጵያዊ የሪፐብሊካን ተመራጭ አቶ አምሳሉ ጸጋይ ካሰው የኢትዮጵያን የኦርቶዶክሳውያን ግድያ ለፕሬዝዳንት ዶናልድ ትራምፕ የግል አማካሪ አስረድተዋል። ተመራጩ በጉዳዩ ላይ ባወጡት መግለጫ ሰሞኑን በርካታ ዜጎች የተገደሉበትን ዘርን ተኮር ግድያ ላይ የደረሰውን ሰቆቃማ አውግዘዋል። ግድያው እንዲጣራና ችግሩን የፈጠሩ አካላት እንዲጠየቁም በደብዳቤና በስልክ መረጃ ቀርቦልኛል ብለዋል። የቀረበላቸውን መረጃና ጥያቄ መሰረት አድርገውም ለፕሬዝዳንት ዶናልድ ትራምፕ የግል አማካሪ ለሆኑት ክርስቲን ሰሪኖ ጋር በቀጥታ መገናኘታቸውንም ገልጸዋል። አምሳሉ ለአማካሪው ያቀረቡት አቤቱታ የዶናልድ ትራምፕ አስተዳደር በኦሮሚያ ክልል የሚፈጸሙ ሃይማኖትና ብሔር ተኮር ጥቃት ትኩረት እንዲሰጥ መሆኑንም ጠቁመዋል። አምሳሉ በመግለጫው ሰብአዊነት ከሁሉም በፊት ቅድሚያ መከበር አለበት ያሉ ሲሆን፣ በሰብአዊነት ላይ መደራደር አያስፈልግምም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ በሰላማዊ ዜጎች ላይ ለሚፈጸመው ማንነት ተኮር ጥቃትና አጠቃላይ ቀውስ ትኩረት እንዲሰጥ ማሳሰባቸውን ተመራጩ ገልጸዋል። የዶናልድ ትራምፕ ሪፐብሊካን ፓርቲ ተመራጩ አምሳሉ ከኢትዮጵያ የውስጥ ቀውስ በተጨማሪም በኢትዮ ኤርትራ አሁናዊ ውጥረት ላይ ምክረ ሀሳብ አቅርበዋል። ከጊዜ ወደ ጊዜ እየተባባሰ የመጣው የኢትዮጵያና ኤርትራ ውጥረት በምንም አግባብ ወደ ጦርነት ማምራት እንደሌለበት አሳስበዋል። የሁለቱ ሀገራት ውጥረት በዲፕሎማሲያዊ መንገድ መፈታት አለበት ብለው እንደሚያምኑ የጠቆሙት አምሳሉ የትራምፕ አስተዳደር ለጉዳዩ ትኩረት እንዲሰጥም ጠይቀዋል። የትራምፕ የግል አማካሪ ከሪፐብሊካኑ ተመራጭ የቀረበላቸውን አቤቱታና ምክረ ሀሳብ የነጩ ቤተ መንግስት ትኩረት እንዲሰጠው ያደርጋሉም ተብሎ ይጠበቃል። የትግራይ ጊዜያዊ አስተዳድር በፍጆታ ሸቀጦች ላይ ነጋዴዎች የሚያደርጉትን ዋጋ ጭማሪ ለመቆጣጠር በንግድ ግብይቱ ላይ ቁጥጥር ማድረግ እንደሚጀምር አስታውቋል። ጊዜያዊ አስተዳድሩ በትግራይ ጦርነት ሊቀሰቀስ ይችላል የሚል ሀሰተኛ መረጃ በማሰራጨትና የመንግስት ሰራተኞችን የደሞዝ ጭማሪ እንደ ሽፋን በመጠቀም ምክንያታዊ ያልሆነ ዋጋ የሚጨምሩ ነጋዴዎችን ሸቀጦችን መውረስን ጨምሮ ሌሎች የማያዳግም እርምጃዎችን እንደሚወስድ አስጠንቅቋል። ከነጋዴዎች ጋር በሚሞዳሞዱ መንግስታዊ ተቋማት ላይ ክትትል እንደሚያደርግም ጊዜያዊ አስተዳድሩ ገልጿል። ብሔራዊ ምርጫ ቦርድ ውድብ ወላዶ ትግራይ ወለዶ የተሰኘ በትግራይ ክልል ለተቋቋመ ክልላዊ ፓርቲ የህጋዊ ፓርቲነት ማረጋገጫ የምስክር ወረቀት መስጠቱን ባሰራጨው መረጃ አስታውቋል። ወለዶ ወይም የትግራይ ትውልድ ፓርቲ መቀለ ውስጥ መስራች ጉባኤውን ያካሄደው መስከረም አስር ። 2018 ዓመተ ምህረት ነበር። ወለዶ ፓርቲን ያቋቋሙት የቀድሞ የህወሀት ከፍተኛ አመራሮችን ካካተተው ከነጌታቸው ረዳ ቡድን የተገነጠሉ ግለሰቦች እንደሆኑ ቀደም ሲል መዘገቡ አይዘነጋም። ኬንያ ወደ ሶማሊያ የምትልከው የጫት ምርት ከኢትዮጵያ ጫት በገጠመው ፉክክር ሳቢያ በተያዘው የአውሮፓውያን ዓመት የመጀመሪያ አጋማሽ ላይ በ16.9 በመቶ መቀነሱን የኬንያው ዴይሊ ቢዝነስ ዘግቧል። የኢትዮጵያ የጫት ላኪዎች ለሶማሊያውያን ገዢዎች ተወዳዳሪ ዋጋ እንደሚያቀርቡና የጫት አቅርቦት ሰንሰለታቸው ፈጣን መሆኑን ዘገባው ጠቅሷል። የኬንያና ሶማሊያ የዲፕሎማሲያዊ ግንኙነት አንዳንዴ ሲሻክር የሶማሊያ መንግስት በኬንያውያን ጫት ላኪዎች ላይ እገዳ ወይም ገደብ እንደሚጥል ይታወቃል። ኬንያ ይህንኑ ችግር ለመቋቋም የኢትዮጵያ ዋና የጫት መዳረሻ ወደ ሆነችው ጅቡቲ ጫት ለመላክ ባለፈው ሐምሌ ከሀገሪቱ መንግስት ጋር ስምምነት ላይ መድረሱ አይዘነጋም። የተመድ ሰብአዊ መብቶች ምክር ቤት በሱዳን ዳርፉር ግዛት በአልፋሽር ከተማ በቅርቡ በተፈጸሙ የጅምላ ግድያዎች ዙሪያ ገለልተኛ ምርመራ እንዲደረግ ወስኗል። ምርመራው በከተማዋ የጅምላ ግድያውን ማን እንደፈጸመና ግድያውን እንዲፈጽም ማን ትዕዛዝ እንደሰጠ እንደሚያጣራ ምክር ቤቱ ገልጿል። ምክር ቤቱ ከሁለት ዓመታት በፊት ለሱዳን ያቋቋመው አጣሪ አካል ምርመራውን ሲያጠናቅቅ ለምክር ቤቱ ሪፖርት እንዲያደርግም አዟል። ምክር ቤቱ የሱዳን ፈጥኖ ደራሽ ኃይል ተዋጊዎች በከተማዋ ፈጸሙት የተባለውን የዓለም አቀፍ የሰብአዊነት ሕግጋት ጥሰትም አውግዟል። አሁን ደግሞ በዝርዝርና በትንታኔ ወደምናያቸው መረጃዎች እናልፋለን። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌደራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቲዮስ ተናግረዋል። ዶክተር ጌዲዮን ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸው ተዘግቧል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህን የተናገሩት ሐሙስ ኅዳር 4 2018 ዓ.ም ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ አገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎችን በተመለከተ የኢትዮጵያ መንግስትን ፖሊሲና ምልከታ አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴር በድረ ገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉም ሙግታቸውን በማሳያ አስደግፈዋል። ከዚህ በተጨማሪም የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳትም ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ የ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር አገር ሆና የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈል እና አለመረጋጋት ላይ እንደሚመሰረት ያስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟ ለታዳሚዎች ተናግረዋል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ፣ እነዚህም ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። በተጨማሪም የኤርትራ መንግስት በመንግስት ላይ መሣሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን በማንሳትም ወንጅለዋል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀባክለዋል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ሕጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋም አብራርተዋል። ይህን የአጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበትም አሳስበዋል። የኢትዮጵያ መንግስት በዚህ ፖሊሲው የሚጸናው እስከሚችለው ድረስ ብቻ መሆኑንም አስገንዝበዋል። የቀጠለው የኤርትራ ጠብ አጫሪነትና ትንኮሳ ከዚህ በላይ መታቀብን ይበልጥ አስቸጋሪ እያደረገው ነውም ብለዋል። የውጭ ጉዳይ ሚኒስትሩ በመድረኩ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱም የመስሪያ ቤታቸው መረጃዎች ያሳያሉ። ዶክተር ጌዲዮን የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን እንዲሁም ከ130 ሚሊዮን በላይ የሚሆነው የአገሪቱ ህዝብ ዘላቂና ደህንነቱ የተረጋገጠ ባህር እንደሚያስፈልገው በመጥቀስ ከዚህ ቀደም በመንግስት ባለስልጣናት የተነሱ ሀሳቦችን በድጋሚ አንጸባርቀዋል። በተጨማሪም ዶክተር ጌዲዮን አሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ መሆኑን እንደተናገሩ መድረኩን ባዘጋጀው ሆርን ሪቪው ድረገጽ ባወጣው የውይይቱ ጭምቅ ሀሳብ ላይ ሰፍሯል። መንግስት ይህንን አቋም የያዘው የአሰብ ወደብን በተመለከተ የተፈጸሙ ታሪካዊና ህጋዊ ስህተቶችን ለማረም ካለው ፍላጎት የመነጨ ብቻ እንዳልሆነ አስረድተዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በወደቡ ላይ በከፍተኛ መጠን ሀብት ማፍሰሷ የአሰብ ወደብን ቅድሚያ የሚሰጠው ጉዳይ ለማድረጓ ምክንያት እንደሆነ ገልጸዋል ሚላል ከኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞግራፊያዊ እውነታዎች እና ታሪካዊ ሁኔታዎች የተነሳም መንግስት የሚያነሳው የባህር በር ፍላጎት ፍትሃዊ፣ ምክንያታዊና ቅቡልነት ያለው እንደሆነም አስምረውበታል። ዶክተር ጌዲዮን በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊ የኢኮኖሚ ውህደት በመፍጠር ነው የሚል አቋማቸውን በገለጻቸው አቅርበዋል። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር የማግኘት ፍላጎትም ያካሄድ መፍትሄ እንደሚያገኝ አስረድተዋል። ኢትዮጵያ የአሰብ ወደብን በዘላቂነትና ደህንነቱ በተጠበቀ መልኩ ለማግኘት የሚያስችላትን ሌሎች አማራጭ መንገዶችን ለመመልከት ዝግጁ መሆኗንም ተናግረዋል። ይህ አይነቱ አማራጭ የኢትዮጵያን የረጅም ጊዜ ፍላጎት የሚያሟላና ለኤርትራም ጠቃሚ እንደሚሆንም አክለዋል። በኢትዮጵያና ኤርትራ መካከል የሚታየውን መካረር ለመፍታት የሚደረጉ የዲፕሎማሲ ስራ የሚከሽፍ ከሆነም ቀጣዩ እርምጃ ምን ሊሆን እንደሚችል ለውጭ ጉዳይ ሚኒስትሩ ጥያቄ እንደቀረበላቸው የሆርን ሪቪው መረጃ ያሳያል። ዶክተር ጌዲዮን ለዚህ ጥያቄ በሰጡት ምላሽም የኢትዮጵያ መንግስት በማንኛውም መንገድ ጦርነትን ለማስወገድ ቁርጠኛ መሆኑን በአጽንኦት እንዳነሱ ተጠቅሷል። የውጭ ጉዳይ ሚኒስትሩ ማብራሪያቸውን ባቀረቡበት ጊዜም መላው የአፍሪካ ቀንድ ቀጠና ካለበት ደካማ ሁኔታ አንጻር ሌላ ዙር ጦርነት አውዳሚ ይሆናል ብለዋል። የኢትዮጵያ መንግስት ለኤርትራ የአጸፋ ምላሽ ከመስጠት የተቆጠበውም ከዚህ የተነሳ እንደሆነ ተናግረዋል። የኢትዮጵያ መንግስት የሁለቱን አገራት የወደፊት ዕጣ ፈንታ ለመቀየር ለሚደረግ ንግግር ዝግጁ መሆኑን የገለጹት ዶክተር ጌዲዮን ዓለም አቀፉ ማህበረሰብም በኤርትራ ላይ ተጽዕኖ እንዲያደርግ ጠይቀዋል። የኤርትራ መንግስት በኢትዮጵያ ላይ የሚፈጽመውን ትንኮሳና ጥሰት አቁሞ በቅን ልቦና ውይይት እንዲያደርግ የዓለም አቀፉ ማህበረሰብ ግፊት እንዲያደርግና እንዲያበረታታ ጥሪ እናቀርባለንም ብለዋል። የአስራ ሁለተኛ ክፍል ብሔራዊ ፈተና ከሚወስዱ ተማሪዎች መካከል ከ15 እስከ 20 በመቶ ያሉትን ወደ ዩኒቨርሲቲ እንዲያልፉ ማድረግ የሚቻል ከሆነ በጣም ትልቅ ውጤት እንደሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። አንድም ተማሪ ለዩኒቨርሲቲ ማሳለፍ ካልቻሉና ጉዳት ከደረሰባቸው ትምህርት ቤቶች መካከልም ሰባት መቶ ያህሉ ተለይተው የክትትልና እገዛ ስራ ከአንድ ወር በኋላ እንደሚጀመርላቸው ሚኒስትሩ ገልጸዋል። የትምህርት ሚኒስትሩ ይህን ያሉት የመስሪያ ቤታቸው የሩብ ዓመት አፈጻጸም ሪፖርት አርብ ዳር 5 2018 ለህዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የመስሪያ ቤቱን ሪፖርት በንባብ ያቀረቡት በሚኒስቴሩ የስትራቴጂክ ጉዳዮች ስራ አስፈጻሚ የሆኑት አቶ ሸቱ ገላይ ናቸው። አቶ ሸቱ በ2017 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ለመውሰድ ከተመዘገቡት 68742 ተማሪዎች ውስጥ 96.2 በመቶ የሚሆኑት ፈተናውን መውሰዳቸውን በሪፖርታቸው አመላክተዋል። በተፈጥሮ ሳይንስና ማህበራዊ ሳይንስ ዘርፎች ለፈተና ከተቀመጡት ተማሪዎች ውስጥም 50 ከመቶና ከዚያ በላይ ውጤት ያስመዘገቡት 8.9 በመቶዎቹ ብቻ እንደሆኑ ስራ አስፈጻሚው ገልጸዋል። ይህ ቁጥር ከ2016 የትምህርት ዘመን ጋር ሲነጻጸርም 3.3 በመቶ ብልጫ ያለው መሆኑን ስራ አስፈጻሚው አክለዋል። በ2016 የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል ሀምሳ ከመቶ እና ከዚያ በላይ ውጤት ያስመዘገቡት አምስት ነጥብ አምስት በመቶ ብቻ ነበሩ ብለዋል። በ12ኛ ክፍል ብሔራዊ ፈተና እየተመዘገበ ያለው ይህን መሰሉ ውጤት ባለፉት ዓመታት በህዝብ ተወካዮች ምክር ቤት በተካሄዱ የቋሚ ኮሚቴ ስብሰባዎች ላይ ከፍተኛ የመነጋገሪያ ጉዳይ ሆኖ ነበር። የዘንድሮ የፈተና ውጤትም የሚኒስቴር መስሪያ ቤቱን ስራዎች በሚከታተለው በፓርላማው የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጥያቄ ተነስቶበታል። በቋሚ ኮሚቴው የትምህርት ዘርፍ ንዑስ ኮሚቴ ሰብሳቢ የሆኑት አቶ ታደሰ ጌጡ በ2017 የትምህርት ዘመን ለዩኒቨርሲቲ የማለፊያ ነጥብ ያመጡ ተማሪዎች ካለፈው ዓመት አንጻር መሻሻል የታየበት ቢሆንም አፈጻጸሙ አሁንም ዝቅተኛ መሆኑን ተናግረዋል። አቶ ታደሰ ባለፈው ዓመት ተማሪዎቻቸውን ካስፈተኑ ትምህርት ቤቶች ውስጥ አርባ በመቶ ያህሉ አንድም ተማሪ ማሳለፍ አለመቻላቸውንም በተጨማሪነት ጠቅሰዋል። የትምህርት ስራ በቀጥታ ኃላፊነት ያለባቸው አካላት ባሉበት ትምህርት ቤቶች አንድም ተማሪ ማሳለፍ የማይችሉት ለምንድን ነው? ሲሉ የቋሚ ኮሚቴ አባሉ የትምህርት ሚኒስቴር አመራሮችን ጠይቀዋል። በተከታታይ አንድም ተማሪ በማያሳልፉና አነስተኛ ቁጥር በሚያሳልፉ ትምህርት ቤቶች ላይም ሚኒስቴር መስሪያ ቤቱ ለምን ተጠያቂነትን ማረጋገጥ አልቻለም? ሲሉም ተያያዥ ጥያቄ አቅርበዋል። ችግሩ በቀጣይነትም እንዳይቀጥል ምን ተጨባጭ መፍትሔ ተይዞ እየተሰራ ይገኛል ሲሉም ማብራሪያ እንዲሰጣቸው ጠይቀዋል። ጥያቄዎቹን ለመመለስ አስቀድመው ዕድል ያገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ እንዳለፉት አመታት ሁሉ ለውጤቱ ዝቅተኛነት እርሳቸው ወደ ኃላፊነት ከመምጣታቸው በፊት የነበረውን ሂደት ተችተዋል። ባለፉት ዓመታት የነበረው የፈተና አሰጣጥና አጠቃላይ የትምህርት ዘርፉ የሞራል መሰረት ክፉኛ የተናጋበት ጊዜ ነበር ሲሉ ፕሮፌሰር ብርሃኑ ነቅፈዋል። በእነዚህ ዓመታት ከትምህርት ምዘና ጋር የተያዘው ሂደት በሙሉ በመሰረታዊ መልኩ ፈርሶ ነበር ማለት ይቻላል ሲሉም ተደምጠዋል። ፈርሶ ነበር የምለው ለምንድን ነው? የትምህርት ምዘና የሚሰጠው ተማሪዎች ያሉበትን የእውቀት ደረጃ ለመለካት ከሆነ በመጀመሪያ ደረጃ በእርግጥም የተማሪዎችን ዕውቀት የሚለካ የአሰጣጥ ዘዴ ነበር ወይ የሚለውን መመለስ ያስፈልጋል ሲሉ የትምህርት ሚኒስትሩ ጉዳዩ ጥልቅና ፍተሻ እንደሚያስፈልገው በቀደሙ ስብሰባዎች ያንጸባረቁትን ሐሳቦች ደግመውታል። ያንጸባረቁትን ሐሳብ ደግመውታል። ያለንበት ሁኔታ ምን እንደሆነ እንኳን በደንብ ማወቅ አለመቻላችን ትምህርትን የትምህርት ሂደቱን ለማሻሻል ፍጹም የሚያስችል ፍጹም የማያስችል ነበር ሲሉም አክለዋል። ተማሪዎች የነበሩበትን ይህንን ሁኔታ በማየት የፈተናው አካሄድ መቀየሩን ሚኒስትሩ ለቋሚ ኮሚቴው አባላት አስረድተዋል። ፈተና ማንነታችንን በግልጽ ያሳየናል፣ በእውነተኛ መሰረት ላይ የተመሰረተ የተማሪዎቻችን ውጤት ያሳየናል፣ የሞራል መሰረታችንን መደላደሉን ይፈጥርልናል ያሉት ፕሮፌሰር ብርሃኑ። ሆኖም ፈተና ብቻውን የትምህርትን ጥራት እንደማያሻሽል አስገንዝበዋል። የትምህርት ስርዓቱን ማሻሻል በትውልድ ደረጃ የሚመጣ የረጅም ጊዜ ለውጥ መሆኑን የጠቆሙት ሚኒስትሩ ይህንን እውን ለማድረግ በስፋት የተለያዩ ጉዳዮች ላይ አንድ በአንድ መስራት እንደሚያስፈልግም አብራርተዋል። አንዳንዶቹ ጉዳዮች በአጭር ጊዜ በትንሹም ቢሆን ውጤት እያመጡ ሊሄዱ የሚችሉ መሆናቸውን የትምህርት ሚኒስትሩ ለፓርላማ አባላቱ ተናግረዋል። የትምህርት ሁኔታውን ለማሻሻል የሚረዱ ነገሮች ገና እየተሰሩ መሆናቸውን የገለጹት ፕሮፌሰር ብርሃኑ በአጭር ጊዜ የሚለወጡ ጉዳዮች እንዳሉም አመላክተዋል። ለምሳሌ ተማሪው ሰርቆ አጭበርብሮ ማለፍ አይችልም የሚል እምነት ሲይዝ ማጥናት ይጀምራል። በማጥናቱ ምክንያት ለማለፍ ያለው እድል ከፍ ይላል። ትምህርት ቤቶች ተማሪዎች አሁን በትክክለኛው መንገድ እየተመዘኑ እንደሆነ ሲያዩ ያምዘና ደግሞ ያ ትምህርት ቤት በትክክል ትምህርት እያስተማረ እንዳልሆነ የሚያሳይ ስለሚሆን በመምህራን በትምህርት ቤት አስተዳድሮች ላይ ጫናን ይፈጥራል። ከዛም እነሱ ይበልጥ ማስጠናት ይጀምራሉ ሲሉ ሚኒስትሩ ጉዳዩን አብራርተዋል። በቀጣይ አመታት ከአስራ ሁለተኛ ክፍል ተማሪዎች መካከል በጣም ብዙዎቹ የዩኒቨርሲቲ መግቢያ ፈተናዎችን አልፈው ወደ ከፍተኛ ትምህርት ተቋማት ይገባሉ የሚል ግምት ወይም አሰብሽን እንዳለም አንስተዋል። ይሁንና ሚኒስትሩ በጣም ጥሩ ትምህርት ያስተምራሉ የሚባሉ እንደ ፊንላንድ ያሉ ሀገራትን በምሳሌነት በማንሳት ወደ ዩኒቨርሲቲ የሚገቡ ተማሪዎች ምጣኔ በእነዚህ ሀገራት ጭምር ትንሽ መሆኑን አመላክተዋል። በፊንላንድ ለአራት ዓመት የዲግሪ ትምህርት ወደ ዩኒቨርሲቲ የሚገቡት ተማሪዎች ብዛት 22 በመቶ መሆኑን የጠቀሱት ፕሮፌሰር ብርሃኑ የተቀሩትን በስፋትና በጥራት የቴክኒክና ሙያ ትምህርት የሚማሩ መሆናቸውን ለፓርላማ አባላቱ አስገንዝበዋል። ከሌሎች ሀገሮች ተሞክሮ ተነስተን ካየነው ነው ምናልባት ሀያ በመቶ ከደረሰ በጣም ትልቅ ነው። በእኛ አይነት ሀገሮች ከአስራ አምስት እስከ ሀያ በመቶ ባለው ሬንጅ ውስጥ ማሳለፍ ከቻልን ከዚያ ኢኮኖሚው የሚፈልገው የስኪል ሌቭል መድረስ እንችላለን ያሉት የትምህርት ሚኒስትሩ እኛ ምኞታችን ሄደን ሄደን እዚያ 15 20 በመ በመቶ አካባቢ ለመድረስ ነው። ስለዚህ ከዚያ አንጻር ባለፉት ሶስት አመታት ያሳየነውን እድገት ስናይ ለራሳችንም የገረመን እና በጣም ከፍተኛ ምርታ የመጣበት ነው ሲሉ ፕሮፌሰር ብርሃኑ የውጤት መሻሻሉን አሞካሽተዋል። አድማጮች ኢትዮ ሳምንታዊ የሳምንቱ ጥንቅር ይህን ይመስል ነበር። ሀሳብ አስተያየታችሁ አይለየን። ጤና ይስጥልን።